እንደ ሱፊ እንዳትሆን፣ እንደ ኢኽዋን እንዳትሆን፣ እንደ ካህዲያን እንዳትሆን፣ እንደ ማንኛውም እንዳትሆን። ቁርአን ላይ ያለውን ሙሉ ነው የምንወዘው እኛ። ግማሹን አንስቶ ግማሹን መጠን አይሰራም። ቁርአኑን እወደዋለሁ ካልክ ግባና ሙሉ አጥ ነው ይሰጣል። መዳኒ ታገኛል። አገር ቤት ሁዝቤድ ያ ረሱላ ሚሉት ናይበሉኝ መዲና ይውሰዱኝ መዲና ገቡ አርሄቦ ነቢ የሚሉ ሰዎችን እኮ እኛ እንቃወማለን። ለምን ነው የምንቃወመው? ከአላህ ውጭ ባለ ነገር እስትጋሳ እስቲያና እያደረጉ ነው። እነዚህ ሰዎች ቀርተዋሉ። አዎ ቀርተዋሉ፣ ግን ፍቅህ ፍዲን የላቸውማ

የደበኝነቱ ሰላት ያለመስገዱ ሀጅ ያለማድረጉ ዘካ ያለመስጠቱ፣ ደባ አለባቸው። አላህ ደባን ይጥልባቸዋል። አላህ ጀዛቸው ነው።